እምዝን ያጠብሽው ልብስ ነው። እና እንዴት ነው? ከበድ አልመጣም። ልብስ የምታጥቢበት ቦታ አልመጣም። ምንድን ነው? ከላይ ያጠቡበት ልብስ እያጠብን ነው። እና ወንዛችን ይህን ይመስላል። ነገራችን ላይ ዛሬ አዲስ ወንዝ ገዝተን ነው አዲስ ወንዝ ገዝተን ልጅ። እና ምን አወራችሁ ከበደ ጋር ስለ እኔ አላጠየቀሽም? እቤታችን ደግሞ ነው የእኔ ፍቅር ደግሞ እዚህ ያለች ድ ነገር ማለት ነው። ይሄ ደግሞ እኔና የደመቁ እሚታ ክፍላችን ነው። የሚተኮስ ልብስ ነው። በዚህ ደግሞ ከበድ ያለ አንድ ከበድ ያለ እዚህ መዶ ማለት ነው። እና በዚህ ብቂላ እንጀነጀናለን ምናምን። እና ላይክ፣ ሸር፣ ሰብስክራይብ አድርጉ ነው የምላችሁ። ብዙም ቻናሉ ሲያድግ ባሎቻችን ጋር እንመጣለን። እሺ እንዴት ነው ሩሽ እና እንዴት ነው ሩታ፣ እየተሳሳምን ባሎቻችን ጋር እንመጣለን። በጣም ጣፋጭ ናት በጣም ጣፋጭ ናት እያልን እና እናንተ እስከዚያ ድረስ ሰብስክራይብ አርጉ። አንድ ሺ ሰብስክራይብ ከመጣ ከገባን ባሎቻችን ጋር ነው የምንመጣው እና አበረታቱን ብላችሁ ውዴታ ባህላችን ጋር መምጣት የለብንም ሁላችሁ። እዛ ደሞ ማንጎ ማንጎ ተክለናል፣ እዚህ ጋር ደሞ ተክለናል እና የምትያቸው ነገር ካለሽ በያቸው። በቃ ምንም እያበረታቱን አይደለ። እና ሀገራችን ይህን ይመስላል። ዳመነ ጅዳ ላይ ዳመነ ጎጃም ጎጃ ፀሐይ የሆነ ዳ ምን ዛሬ ጅዳ ላይ በነገራችን ላይ አቧራው ነው ወይስ ዳ ምን አላቅም። በዚህም ግቢ ያለን በዚህ ደግሞ የ የውሽም አቤት ነው ይሄ በዚህ በኩል ያለው እና አልገባሽም፣ እንጂ ቡታን ታያ እያሰጣች ነው። ቡታን ታያ እያሰጣች እንዳታስገቢ ምናምን እና ኢማራ ደግሞ ማለት ነው። ቀበጥኩባችሁ ዛሬ። ይህ ኢማራ ደግሞ እኔ ስመጣ ገና ወላ ገና ተጀምሮ እታች ነበር። እንደዚህ ብላ ብቃል አለም ነበር አልቆ ምናምን። አሁን አራት አመት ምናምን ሆነው ማለት ነው። አልቆ ምናምን እንደዚህ በዚህ መልኩ ደርሷል ማለት ነው። እኔ ስመጣ ገና እየሰሩ ምናምን ነበርና አትገረሙም ወይ ነው። እኔ ያዘዋለሁበት ነኝ። እሱ ግን ተቀይሮ ለውጥ ላይ ነው ነው የምላቸው።